በመርሃ ግብሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር፣ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ እንደ አገር የገጠመንን የትምህርት ስብራትን ለመጠገን የትምህርትና ስልጠና ፖሊሲን በማሻሻል እና የመማሪያ መጽሐፍት በዚሁ መሰረት በማዘጋጀት የቅድመ አንደኛ ደረጃውን የሚመጥኑ የመማሪያ አካባቢና መምህራን የማቅረብ ስራ በመሰራት ላይ ነውም ብለዋል። ክልላችንም ለቅድመ አንደኛ ትምህርት ልዩ ትኩረት በመስጠት በተለይም የትምህርት ለትውልድ በሚል ንቅናቄ ትምህርት ቤቶችን የቅድመ አንደኛ ትምህርት ቤቶች የመገንባት ስራ እየተሰራ ነው ያለው። ለቅድመ አንደኛ ተማሪዎች ደግሞ የሚያስፈልግ የመጫወቻ ቁሳቁስ ለማሟላት ጥረት እየተደረገ ነው ያለው። መምህራንም የመምህራን አቅልቦቱም በጣም ውስንነት ያለው ነው። እንደ ክልላችን ለቅድመ አንደኛ ደረጃ የተማሩ ወይም የሰለጠኑ መምህራን 27 ፐርሰንት ብቻ ነው። ይሄን ማሻሻል እንዲቻል በክልላችን ባለው ሆሳና ትምህርት ኮሌጅ በ2016 ዓ.ም በዲፕሎማ ፕሮግራም ማሰልጠን ጀምረናል። የተጀመረውን የትምህርት ንቅናቄ በማጠናከር እየቀነሰ የመጣውን የተማሪዎችን ውጤት ለማሻሻል ተወዳዳሪ ዜጋን መፍጠር ብሎም ደረጃቸውን የጠበቁ ትምህርት ቤቶችንና ቁሳቁስ ማሟላት ያስፈልጋል ያሉት አቶ አንተነህ፣ ለዚሁ ተግባር ስኬታማነት የሚመለከታቸው ባለድርሻ አካላት የድርሻቸውን መወጣት አለባቸው ሲሉም አክለዋል። የትምህርት ስብራት መሰረቱ የቅድመ አንደኛ ትምህርት ነው እና የቅድመ አንደኛ ትምህርት ላይ በተገቢው መስራት ባለመቻሉ በክልል አቀፍ 8 ክፍል ፈተናም በአገር አቀፍ 12 ክፍል ፈተናም ዝቅተኛ እየሆነ ውጤት ዝቅተኛ እየሆነ መምጣቱን ከግንዛቤ ወስዷል ማለት ነው ዞኑ። ያም ብቻም አይደለም። ብቁ ተወዳዳሪ ዜጋ ለመፍጠር እንዲቻል የቅድመ አንደኛ ትምህርትን ማጠናከር ወሳኝ መሆኑን በደንብ ሰነዱ ላይ ቀርቧል ማለት ነው። ከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በበኩላቸው በዞኑ የትምህርት ጥራትን ለማረጋገጥ የቅድመ መደበኛ ትምህርት ቤቶችን ለማጠናከር እና ብቁ ዜጎችን ለመፍጠር ከቀለም ትምህርት ባሻገር ያሉባቸውን የመማሪያ ቁሳቁስ ችግሮችን ለመፍታት እየተሰራ መሆኑንም ጠቅሰዋል። በዞኑ በ186 ትምህርት ቤቶች የቅድመ መደበኛ ትምህርት መጀመሩን የገለጹት ዋና አስተዳዳሪው የተጀመረው የትምህርት ልማት ስራ ውጤታማ እንዲሆን መንግስት የአካባቢው ማህበረሰብ ብና የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች የድርሻቸውን እንዲወጡም ጠይቀዋል። በዞናችን የተጀመሩት ስራዎች አሉ። በ176 ትምህርት ቤቶች የቅድመ መደበኛ ትምህርት ተጀምሯል። በእነዚህ ትምህርት ቤቶች የተጀመረውን ስራ የበለጠ ማጠናከር ያስፈልጋል። በዞናችን ውስጥ ያሉ መንግስታዊ ያልሆኑ ድርጅቶች፣ የሃይማኖት ተቋማት፣ እድሮች በዚህ ቅዱስ ስራ ውስጥ እንዲሳተፉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ይህንን እስካሁን ድረስ እየደገፉ የቆዩ ደግሞ የዞናችን የተለያዩ ምሁራን አሉ፣ ግለሰቦች አሉ። እነሱን ደግሞ ማመስገን እንፈልጋለን በዚህ አጋጣሚ። አጠናክረው እንቀጥሉም ጥሩ እናቀርባለን ማለት ነው። የከምባታ ዞን ትምህርት መምሪያ ኃላፊ አቶ ግርማ ጊቻሞ ትምህርት ለአንድ ሀገር ሁለንተናዊ እድገትና ብልጽግናን ለማረጋገጥ ወደር የማይገኝለት ግቡም በእውቀትናም በክህሎት የታነጹ ዜጎችን በማፍራት ምክንያታዊ ሕብረተሰብ እንዲፈጠር ከማስቻሉም በላይ በሀገር ኢኮኖሚ ላይ የላቀ አስተዋጽኦ ያበረክታልን ብለዋል። እዚህም የምንረዳው ምን ያህል በትምህርት ጥራት ጉድረት እንዳለና ሰፊ ቀሪ ስራዎች መኖራቸውን ነው። ሆኖም ይህን ክልላዊና ሀገራዊ የትምህርት ስብራት ለመጠገን የተጀመሩ መልካም ጅማሬዎች መታት መጀመራቸውም ሊዘነጋ አይገባም። ነታ ህብረተሰብ እንዲፈጠር ከማስቻሉም በላይ በሀገር ኢኮኖሚ የላቀ አስተዋጽኦ የሚያበረክት መሆኑ የሚታወቅና የሚታመን ጉዳይ ነው። የኬቲዜድ ኦቪሲ ዳይሬክተር አቶ ወንድም አለም ደሳለኝ በበኩላቸውም ተቋሙ በቀዳማይ ልጅነት ላይ በማተኮር በሚቀጥሉት አምስት አመታት በዞኑ ትምህርት ላይ መሰረታዊ የጥራት ችግርን ለመቅረፍ እየሰራ መሆኑን አክለዋል። አራት አመት እስከ ስምንት አመት ላይ አተኩረን ነው የምንሰራው። መሰረታዊ የሆነ ለውጥ ማምጣት የሚቻለው ደግሞ በዛ እድሜ ክልል ላይ ያሉ ሕጻናት ላይ ሲሰራ ስለሆነ ይህንን ለማሳካት በሞዴል የሚባሉ ሰባት ትምህርት ቤቶች አሉ እነዚህ ሰባት ትምህርት ቤቶች በሁሉም የዞናችን ትምህርት ቤቶች እንዲሸጋገሩ በተለይም ደግሞ የትምህርት አክሰስ በሌለባቸው አካባቢዎች ደግሞ ከማህበረሰቡ ጋም ከሃይማኖት ተቋማት ጋም ከመንግስት ጋር በመተባበር በቀጣይ አምስት ዓመት የአምስት ዓመት እቅድ አቅደን ዛሬ የከምባታ ኤጁኬሽን ሪፎርም ሞቭመንት ወይም የከምባታ የትምህርት ንቅናቄ መድረክ ተዘጋጅቷል። በመድረኩም ማጠቃለያ የወረዳ የከተማ አስተዳደሮች የዞኑን ትምህርት ታድሶ በሁሉም አካባቢ ለማሳለጥ የሚያስችል የትብብር ግብ ስምምነትም ተፈራርመዋል።